የዓለም ያለም ስሜ ትዕግስት ትባላለሁ። የመጽሐፍ ስሜ ሁለተ ሰንበት ትባላለሁ። የመጣሁት ከጠገዴ ወረዳ ከቡሬ ቀበሌ ሲሆን የምመሰክረው ስለ ራሴ ነው። በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችንን ባና ጸሎት የተደረገልኝ ከረዥሙ ባጭሩ እንዲህ ስል እመሰክራለሁ። በቅድሚያ ለራሴ ነው የምመሰክረው። የሚጥል መንፈስ ነበረብኝና ከሚያመኝ ከሚጥለኝ በጣም ብዙ ጊዜ ነው ዙሮ ቢሆን እስከ ስድስት ዓመት ይሆናል። ከዚህ ወንቅሸት በመምጣት መጥቼ ጠበሉን በመጠጣት እምነቱን በመቀባት ጠበሉን በመጠመቅ ድኛ የተፈውሸ ያገኛለሁ። እንዲሁም ብዙ ነገር ወጣልኛል። የተመታ ብሽ የመሰለ ወጣልኛል። ነጫጭ ነገር ደግሞ ብዙ ነው ይወጣልኝ። ይሄ ነው ማይባል ብዙ ነገር ወጣልኛል። ሁለት ለእኔ የደረሰ ለእናንተ ይድረስላችሁ።